ሰላም እንዴት ናችሁ? ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንዴት ናችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ እንግዲህ በዳጣ ድራማ በክፍል ስምንት ተከስተናል ማለት ነው። እንግዲህ የአቶ ደረጀ ቤት እጅጉን በጣም እንግዲህ በዛሬው ዕለት በጣም በሚያሳዝን ሁኔታ ቤቱ እንግዲህ ተረብሾ አቤግል እና እናትየዋ እንግዲህ ቤቱን በአንድ ግራ አቁመውታል ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ደግሞ ለቻናሌ አዲስ የሆናችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። እናም እንግዲህ ዳጣ እንግዲህ በአቶ ደረጀ ቤት እጅጉን በጣም ደስተኛ ሆና እየኖረች ትገኛለች ማለት ነው። በባለፈው ክፍል እንግዲህ ደስተኛ መሆኗንም ለሞገስ እንግዲህ ስትነግረውም ነበረ። እናም እንግዲህ እጅጉን በጣም ከነሱ መራቅም ሆነ እንደማትፈልግ እንግዲህ ነግረዋለች ማለት ነው። ነገር ግን አሁን ላይ እንግዲህ የተደበቀው ሚስጥር ይፋ ሆነ ማለት ነው። አቤጊል እንግዲህ እንዳየችውና እንደተጠራጠረችው ያሰበችውን ነገር እንግዲህ ማድረግ ፈለገችና የዳጣን ፀጉርና የአባቷን የአቶ ደረጀን ፀጉር እንግዲህ ይዛ በመሄድ ዲኤንኤ ምርመራ በማስደረግ ዳጣና አቶ ደረጀ አባትና ልጅ መሆናቸውን እንግዲህ ከአቶ ደረጀ ከአቶ ደረጀ ቀድማ እንግዲህ የአባትና ልጅነትን በዲኤንኤ ምርመራ እንግዲህ አረጋግጣለች ማለት ነው። እናም እንግዲህ ለእናትየዋ ይህንን ነገር ብትነግራትም እናትየዋ እንግዲህ እጅጉን በጣም አራስ ነብር አድርጓታል ማለት ነው። ወይዘሮ ማርታ እንዴት ምንስ ቢሆን አባትሽን እንዴት በዚህ ደረጃ ልትጠረጥሪ ትችያለሽ? በማለትም እኔ እኮ ደረጀን በድንብ አድርጌ ጠንቅቄ ነው የማውቀው። እንዴት ጣልቃ ትገቢያለሽ በእኔ በእኔና በእሱ በማለት እንግዲህ እጅጉን በጣም እንግዲህ ጉሮሯን እንቅ አድርጋ ይዛት በጥፊም እንግዲህ በቀኝም በግራዋን በኩል እንግዲህ በጥፊ ስትሰጣት ነበረ። ወይዘሮ ማርታ እጅጉን በጣም ተናዳ ተመልክተናታል ማለት ነው። አቤጌልም እንግዲህ ዳጣን እዛ ቤት ውስጥ ማንም ሰው በቃ ፍቅር እንዳይሰጣት ትፈልግ ነበረ። በተለይ ደግሞ ከናታን እንድትርቅ እጅጉን በጣም እንግዲህ የማትቆፍረው ጉድጓድ የላትም ማለት ነው። ነገር ግን ማንም ሰው አይሰማትም። እናም እንግዲህ ይህ ሁሉ ያው ካላት ጥላቻ፣ እንዲሁም ደግሞ ናታን እና ዳጣ ስለሚቀራረቡ እጅጉን በጣም ፈርታም ትገኛለች ማለት ነው። እውነት ለመናገር እንግዲህ ናታን ዳጣን ይወዳታል። ዳጣ ደግሞ ከአቢጊ ጋር እንግዲህ ፍቅረኛሞች እንዲሁም ደግሞ አቢጊ በጣም እንደምትወደው ታውቃለች ማለት ነው። እናም እንግዲህ ናታን ዳጣን ቢወዳትም ነገር ግን እጅጉን በጣም እንግዲህ የምትከታተላቸው እና ሰላማን እንግዲህ እየነሳቻት እንዲሁም ደግሞ ፍቅረኛም አላት እያለች እንግዲህ ለቤተሰብም አዋዥ ማወዥም ጀምራ ነበረ፣ ግን ማንም የሰማት የለም እንዲሁም ደግሞ በጣም መጥፎና ጥሩ ሰው እንዳልሆነች እንግዲህ ስለ ዳጣም ስታወራ ነበረ ግን ማንም ሰው እየሰማት አይደለም። ሁሉም ሰው ዳጣ በጣም ጥሩና ደስ የምትል ተጫዋች፣ ጨዋተኛ ጨዋ እንደሆነች ነው የሚያውቁት እና ይህንንም ሀሳብ ለናታን በጣም መጥፎ እንደሆነች ስትነግረው፣ መጥፎ ነቷ ላንቺ ብቻ ነው የታየሽ፣ አንድ ሰው ብቻ ደግሞ እንግዲህ ስለጠላት መጥፎናት ልትባል አይቻልም በማለትም እንግዲህ እሷ እኮ ባላላት አንተ ሁለተኛ ነክ በማለትም እንግዲህ ከቅናት የተነሳሳ ስትለው ኧረ እባክሽን እኔና ዳጣ ምንም አይነት ነገር የለንም እንዴት በእንደዚያ አይነት መንገድ ታስቢኛለሽ እያለም እንግዲህ ናታን ለአቢጊ ቢነግራትም እሷ በቅናት እየተንጨረጨረች ነው ወይ ቅናት ቅናት እኮ መድሀኒት የለው በሽታ እኮ ነው በእውነት እናም እንግዲህ በጣም በሚያሳዝን ሁኔታ እሷ ብቻ ብትወደው ምን ዋጋ አለው ታዳ እናም የአንድ ሰው ውዴታ እንግዲህ የትም ሊያደርስ አይችልም። እና አቢጊ ናታንን በጣም ብትወደውም፣ ነገር ግን ናታን ደግሞ አንድ ቀንም ቦታ ሰጥቷት አያውቅም ማለት ነው። ፍቅር ያለ ቦታው በጣም ከባድ ነው። እና አሁን ላይ አቢጊ እንግዲህ ትልቅ ጥላቻ የፈጠረችው ዳጣ ላይ ናታን ዳጣን ይወዳታል በማለት በፍርሃትም ነው። ወድና የተከበራችሁ ቤተሰብ ላይክ እና ሼር አይረሳ ማለት ነው። እናም እንግዲህ የዲኤንኤ ምርመራውን ለማድረግ እንግዲህ ደፋ ቀና ስትል ብር ከእናቷ ወስዳ አንሷትም እንግዲህ ከጓደኛዋ እንግዲህ ብርም ጨምርልኝ ብላ በስልክ ስታነጋግር እንግዲህ ተመልክተናል አድምጠናል ማለት ነው። ሆኖም ግን ያሰበችውን ነገር አሳክታለች። እንግዲህ አቢጊ ዳጣና እንግዲህ ሰላም እጅጉን በጣም ይዋደዳሉ። ሰላምዬ እንግዲህ ዳጣ ከሰላምዬ ስር ቁጭ ብላ ፀጉሬን ስሪኝ ስትላትም ፀጉሯን ስትሰራትም እንደገና ሰርታ ስትጨርስ በኋላ አንዳንድ እንግዲህ ስለ በእናት ዙሪያ ላይ ሲያወሩ እንዲሁም ደግሞ የህይወትን ጉዳይ እንግዲህ ዳሰስም ሲያደረጉ፣ ሰላምዬ ተጠንቀቂ፣ ጥሩና መልካም የሆነ ሰው ላይ ነው መውደቅ ያለብሽ፣ አደራሽን፣ እራስሽን ጠብቂ እያለች ሰላም ትመክራታለች ለዳጣ። ዳጣም ብዙም አደለችም በዚህ ጉዳይ ላይ እና እስኪ ተይኝ እኔ አይነካካኝም ስትላትም ነበረ። እናም እንግዲህ ቆይ አንቺ ለምንድን ነው እንደዚህ የምትመክሪኝ? መጀመሪያ አንቺ ማግባት መውለድ ነበረብሽ እኮ ስትልም እንግዲህ ዳጣም ለሰላም ትነግራታለች። ግድ እኔ ማግባትና መውለድ አለብኝ ማለት ነው እንዴ? እኔ አንችን ለመምከር ታላቅሽ እኮ ነኝ። ቦልድ እኮ አንችን አደርሳለሁ አንችን የምታክል ልጅ እያለችም እንግዲህ ሰላምዬ ከዳጣ ጋር ጥሩ ጊዜ እንግዲህ እያሳለፉ ሰላምዬም ለዳጣ ያላት ነገር እጅግ በጣም እንግዲህ ለየት ያለ ፍቅር አላት፣ እና ዳጣም በጣም ነው የምትወዳት ሰላምን። እና ጸጉሯን ከሰራቻት በኋላ በቃ ፍችልኝ ጸጉሬን ነበር ያለቻት። እኔ እኮ ፊቱን አትሰሪ ብዬሽ ነበር፣ በእርግጥ ግን ሁሉም ያምርብሻል በማለትም እንግዲህ ቆይ እናትሽ እያለችም እንግዲህ ሰላም ለዳጣ በእናቷ ዙሪያ ስታወራት፣ አይ እኔ ብዙ ሌላ ጊዜ ላጫውትሽ እችላለሁ በማለትም እንግዲህ ዳጣም ዝም አለች። እናም እንግዲህ በቃ የሰራሽልኝን ፀጉሬን ፍችልኝ ስትላት፣ እንዴ ቆይ ለምንድነው ምፈታልሽ ስትልም፣ እኔ እኮ በቃ ከስርሽ አንቺ ጋር ለመቀመጥ ፈልጌ ነው ለመሰራት ሳይሆን ደስ ይለኛል ከአንቺ አጠገብ ስቀመጥ ስትልም፣ እንግዲህ ሰላምዬም እኔም እኮ በቅፌ ባኖርሽ ደስ ይለኛል ያው የስራ ጉዳይ ሆኖብኝ እንጂ በማለትም እጅጉን በጣም እንግዲህ ደስ ተሰኝተው ተመልክተናል ማለት ነው። እንግዲህ የዳጣ እናት ማነች? የዳጣ እናት ሰላም መሆን አለባት። ግን ሰላምዬ ልጅ እንዳላ ልጅ እንደወለደች አንድም ቀን አውርታ አይታወቅም አልሰማንም። ነገር ግን ወደፊት ብዙ የማናቃቸውን ነገሮች እንግዲህ የምናውቅም ይሆናል ማለት ነው። እናም ዳጣ ድራማ አምሮበታል። የአቶ ደረጀ ቤት እንግዲህ አቢጊን ወይዘሮ ማርታ እንደዛ ጉሮሯን እንቅ ያደረገች አቶ ደረጀን ምን ታደርገው ይሆን? ምክንያቱም በጣም ሪስፔክት ትልቅ የሆነ ለትዳሯ ክብር፣ ስነ ስርዓት እንዲሁም ደግሞ ምርጥ እናት ናትና እንግዲህ ደረጀ ሌላ ልጅ ከእሷ ውጭ እንግዲህ እንዳለው ስታቅ ምንስ ሲፈጠር ይሆን? በሆነው እና በተፈጠረው ነገር እንግዲህ ቤተሰብ ደንግጠዋል። በጥፊ አጠናብራ ስትመታት ናታን ብላ ነበረ እንግዲህ ድምፅ ያሰማችው አቤጊ ሁሉም ደንግጠው እንግዲህ ወደ ጩኸቱ ክላስ እንግዲህ ሲያመሩ እናትና ልጅ እንግዲህ ጉሮሮ ለጉሮሮ ተያይዘው፣ ናታንም እንግዲህ ገላግሏቸዋል። ነገር ግን ሁሉም እየተያዩ እንግዲህ ተፋጠዋል። ውሃም ዳጣም ናታንም ወደዛ ክላስ አምርተው እንግዲህ እንዴት ደፈርሽኝ በማለትም ወይዘሮ ማርታ እንግዲህ በጣም ተናዳለች ማለት ነው። ያ ወረቀት እንግዲህ ጠረጴዛ ላይ ተቀምጠዋል። እኔ መምታትሽን እኔ ጋር መጣላትሽን ተይና ወረቀቱን ውጤቱን አብረን እንየው እያለቻትም እንግዲህ ወረቀቱ እንግዲህ ከወይዘሮ ማርታ ጋር ተፋጠው እንግዲህ ተመልክተናል ማለት ነው። እጅጉን በጣም በሚያሳዝን ሁኔታ እንግዲህ የአቶ ደረጀ ቤት በአንድ እግሩ በረብሻ ቆሟል ማለት ነው። አቶ ደረጀ ደግሞ እንደዛ አይነት ነገር እንዲፈጠር እንዲሁም ደግሞ ዳጣ ትክክለኛ በዲኤንኤ ምርመራን ቢረጋገጡ እንኳን የእሱ ልጅ መሆኗን ይፋ መውጣት እንደሌለበት ነበረ ከዚህ በፊት እንግዲህ አባትና ልጅ ሲያወሩ የነበሩት ማለት ነው። አሁን ላይ እንግዲህ እነሱ አቶ ደረጀ ምርመራውን ሳያደርግ ልጅቱ ቀድመዋለች ማለት ነው። ምን ሲፈጠርና ምን ሲከሰት ይመስላችኋል? ከዚህ በኋላ ወይዘሮ ማርታ ገና ውጤቱን ሳታይ እንዲህ አራስ ነብር ያደረጋት እና ልጇን በጥፊ እንግዲህ ያላትን ኃይል ተጠቅማ ስትመታት ውጤቱን ደግሞ እውነታውን ስታውቅ ምን ሲከሰት ይሆን? በጣም አሳሳቢና እጅጉን በጣም የሚያሳዝን ደረጃ ላይ ተደርሷል ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ለዛሬ የነበረን የዳጣ የክፍል ስምንት ቆይታችን ይህንን ይመስል ነበረ በቀጣይ ክፍልስ ምን ይከሰት ይሆን የሚለውን ደግሞ ጊዜውና ሰአቱ ሲደርስ እንግዲህ ቀጣዩን ይዘላችሁ እንቀርባለን ይህን ይመስላል እንግዲህ የክፍል ስምንት በቀጣይ ክፍልስ እንግዲህ ምን ይከሰት እና ምን ይፈጠር ይሆን እጅግም በጣም ልባን ጠልጣይ ድራማ ነው እንግዲህ እኛም በጉጉት እንጠብቃለን ውድና የተከበራችሁ ቤተሰብ እንግዲህ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብነታችን እንግዲህ ይጠናከር ማለት ነው በቀጣይ ክፍል ይዝላችሁ እስኪመጣ ድረስ በያላችሁበት ቸር ሰንብቱ። ባይ ባይ።